የውጭ ምንዛሪ አስተዳደር ስርዓት ከ50 ዓመታት ጥብቅ ቁጥጥር ተላቆ በገበያ እንዲመራ ከተደረገ አንድ ዓመት ሊሞላው ነው። በዚህ አንድ ዓመት ቆይታው የውጭ ምንዛሬ ማሻሻያው ግቡን መምታቱን ብሔራዊ ባንክ በተደጋጋሚ ተናግሯል። ባንኩ የተገኙ ውጤቶችን ሲያስረዳም የሸቀጦች ወጪ ንግድ በ119፣ የአገልግሎት ውጭ ንግድ በ23 በመቶ፣ የወጪ ኋላ ገቢ በ22 በመቶ፣ የውጭ እርዳታ በ93 በመቶ፣ የውጭ ብድር በ77 በመቶ እንዲሁም የ ብሔራዊ ባንክ የውጭ ምንዛሬ ክምችት በ235 በመቶ አድጓል ብለዋል። የውጭ ምንዛሬ ገቢን በተመለከተም በበጀት ዓመቱ ከሁሉም መስኮች ከ32 ቢሊዮን ዶላር በላይ ገቢ መገኘቱን ባንኩ አስረድቷል። ሌላው ብሔራዊ ባንክ በዓመታዊ ሪፖርቱ የዋጋ ንረት እየቀነሰ እንዳለም አስረድቷል። ባንኩ ባለፉት አስር ወራት የዋጋ ንረትን ለመቆጣጠር በተሰራ ስራ ከገበያ ላይ 531 ቢሊዮን ብር መሰብሰብ ችያለው ብሏል። ይህም አንዱ የዋጋ ንረትን መቆጣጠሪያ መላ እንደሆነ በመጠቆም የባንኩ ገዢ አቶ ማሞ ምረቱ የዋጋ ንረቱ እየቀነሰ ቢመጣም ሰው የሚያማርርበት የኑሮ ውድነቱ ግን አሳሳቢ ችግር ሆኖ መዝለቁን አልሸሸጉም። ኢትዮጵያ ውስጥ የዋጋ ንረትን በተመለከተ ጥብቅ የገንዘብ ፖሊሲ ከተወሰደ ጊዜ ጀምሮ እና ሌሎች እርምጃዎች ከተወሰዱ በኋላ የዋጋ ንረት እየቀነሰ ነው። ግን አሁንም ኑሮ ውድነት አሳሳቢ ችግር እንደሆነ በውል እንረዳለን። ስለዚህ ዋናው ቁልፉ ነገር ብሔራዊ ባንክ እንዲሁም መንግስት በሚቀጥለው ዓመት የዋጋ ንረትን ሲንግል ድጅት ለማድረስ የነጠላ አሃዝ ለማድረስ ግብ ይዞ እየሰራ ነው። ገዢው ጥብቅ የሆነ የገንዘብ ፖሊሲን መከተል፣ ምርቶችን ማምረትና ሸቀጦችን መደጎም ደግሞ የዋጋ ንረቱን ወደ ነጠላ አሃዝ ማውረጃው መላ እንደሆነ ጠቁሟል። ባንኩ አጠቃላይ የገንዘብ ፖሊሲ አፈጻጸሜ መልካም ነው ሲል አስረድቷል። የኢትዮጵያ የማክሮ ኢኮኖሚ ማሻሻያ ተአምራዊ ሲሉ የገለጹትን ለውጥ ማምጣት መቻሉን የተናገሩት አቶ ማሞ ምህረቱ ቁልፉ ጉዳይ ሪፎርሙ ትክክለኛ ነው ወይ አይደለም የሚለው ሳይሆን ሪፎርሙን እንዴት እናስ ቀጥለው የሚለው ነው ሲሉ አስረድተዋል። የኢትዮጵያ ኦቨሮል ባላንስ ኦፍ ፔመንት የሁለት ነጥብ አምስት አምስት ሰባት ቢሊየን ዶላር ሰርፕላስ ወይም ትርፍ አሳይቷል። ከደፊሲቱ ከአንድ ነጥብ ሶስት አራት ስምንት ደፊሲት ወጥቶ ሁለት ነጥብ አምስት አምስት ሰባት ቢሊየን ባላንስ ኦፍ ፔመንቱ ሰርፕላስ አሳይቷል። ይሄ ምን ማለት ነው? ለእኛ ሪዘርቭ ለክምችቱ አስተዋጽኦ ያደርጋል ማለት ነው። በአንጻሩ ጉድለት አለ ከተባለ ደግሞ ጉድለቱን ከየት ነው የምንሞላው ከ ብሔራዊ ባንክ ከመታወቂያ ክምችት ነው የሚሆነው ማለት ነው። ስለዚህ ከዚህ የበለጠ የሪፎርሙን ውጤት በአሃዝ በቁጥር እና ታሪካዊ ውጤት እንዳለው የሚያሳይ ሌላ መረጃ የለም። ይሄን ለመጀመሪያ ጊዜ ይፋ እያደረግን ያለው ያለው መረጃ ነው። በአጠቃላይ የኢትዮጵያ ኢኮኖሚ በዘንድሮ ዓመት በአላንስ ፔመንቱ በምንወስድበት ጊዜ ሁለት ነጥብ ስድስት ቢሊየን የአሜሪካን ዶላር ትርፍ አስመዝግቧል። የፕላንና በጀት ፋይናንስ ጉዳዮች ቋሚ ኮሚቴ በበኩሉ የባንኩን ሪፖርት ማብቃት ተከትሎ ባቀረበው ጥያቄ ባንኩ እንዳለው የዋጋ ንረቱ አልወረደም፣ በባንኮችና በትይዩ ገበያ መካከል ያለውን ልዩነት ብሔራዊ ባንክ በተናገረው ልክ አልጠበበም ብለዋል። ይህም ለምን ሊሆን እንደቻለ ማብራሪያ ጠይቋል። ለጥያቄው ምላሽ የሰጡት የባንኩ ምክትል ገዢ አቶ ፍቃዱ ደግፌ ናቸው። የዋጋ ንረት ላይ በነገራችን ላይ ብሔራዊ ባንክ የማክሮ ኢኮኖሚክ ስቴቢሊቲ ማረጋጋት ነው። ምን ማለት ነው? ይሄ የማክሮ ኢኮኖሚ የተረጋጋ የማክሮ ኢኮኖሚ እንዲኖር ማለት አንዱ የዋጋ ንረት፣ ዋጋ የሚዋዥቅ የሚጨምርበትን መጠን ስቴብል እንዲሆን ማድረግ ነው። ለምሳሌ አሁን ባለፈው አመት አስራ ዘጠኝ ወደ ሀያ ፐርሰንት ነው። ከዛ በፊት የነበረው ሀያ ዘጠኝ ፐርሰንት ነው። ከዛ በፊት እንደሁም ሰላሳ ቤት ነው የነበረው። በየአመቱ ዋጋ ከአመት ዓመት የሚጨምርበት ማለት ነው። በዚህ አመት አስራ አራት ፐርሰንት ደረሳል። ይሄንን በኢትዮጵያ ብሔራዊ ባንክ ኦብጀክቲቭ ይሄንን ከአስር በታች ማድረግ ወይም ደግሞ ሲንግል ዲጂት ማድረግ ወይም ስምንት ምናምን ማድረግ ነው የሚፈልገው። በነገራችን ላይ የዋጋ ንረት ዜሮ ማድረግም ከዜሮ በታች ማድረግም ኢኮኖሚውን ይጎዳል። ለምሳሌ የዋጋ ንረት ከዜሮ በታች በሚሆንበት ጊዜ አምራቾች ዲስከሬጅ ይሆናሉ፣ አምርቱ ኢኮኖሚ ዲፕሬሽን ያመጣል። ስለዚህ ኦፕቲማሉ በእኛ ሀገር ኬዝ ከአስር በታች ሲንግል ዲጂት እንዲሆን ነው። አስራ አራት ፐርሰንት ደርሰናል አሁን ደግሞ በምሰራቸው ስራዎች ከአስር በታች እናደርጋለን። ያን ጊዜ ስቴብል ይሆናል። ለኢኮኖሚም የሰው የመግዛት አቅሙ ሮዲድ የማይሆንበት ሁኔታ ይፈጠራል። እያንዳንዱን የሸማቾች ሁኔታ የማስተካከል ጉዳይ አስቸጋሪ ነው። ነገር ግን ስቴብል እንዲሆንና የዋዠቀ እንዳይሆን አንደኛ እንዳይዋዥቅ፣ ሁለተኛ ስቴብል ሆኖ ዝቅተኛ ግን ኢኮኖሚውንም ደግሞ የማይጎዳ ኦፕቲማል የሆነ ኤክስቼንጅ ማነው የኢንፍሌሽን ሬት እንዲኖር ነው። አሁን የመጣንበት መንገድ ጥሩ ነው። ከአስር በታች ሲንግል ከደረስን ማክሮ ኢኮኖሚ ስቴቢሊቲ ተረጋግጧል የሚለውን ያሳየናል ማለት ነው። ምክትል ገዥውም በባንኮችና በትይዩ ገበያ መካከል ያለውን የዋጋ ልዩነት በተመለከተ ለምን በሚፈለገው ደረጃ መጥበብ እንዳልቻል አስረድተዋል። አንደኛ ጊዜው አጭር ነው። ባለፉት አስራ አንድ ወራት ነው ሪፎርም ካደረግን የፍላጎትና የፍላጎትና የአቅርቦት እንዲሁ በአጭር ጊዜ ውስጥ ኢኩሊብሪየም ላይ ይደርሳል ተብሎ አይታሰብም። ለምን? ኢኮኖሚ ሪፎርም ለሪፎርሙ ሪስፖንድ የሚያደርገው ግራጁዋሊ ነው። ለምሳሌ የወጭን እንዳደገ ስንል አሁን በከፍተኛ ሁኔታ ሪፎርሙ ላይ ለሪፎርሙ ሪስፖንድ ያደረጉት ቡናና ወርቅ ናቸው። ሌሎቹ ኮሚኒቲዎች በሚፈለገው ልክ ሪስፖንድ ስላላደረጉ ኢንፍሎ ወይም ደግሞ የውጭ ምንዛሬ ግኝቱ በሚፈለገው መጠን አልመጣም። በሂደት ግን ምርትና ምርታማነት የጨመረ ብዙ ነገሮች ሲስተካከሉ በሂደት ሰፕላው ስለሚጨምር በጊዜ ሂደት ፕሪሚየሙ እየጠበበ ይሄዳል በእኛ እምነት ከመቶ ፐርሰንት በላይ የነበረው የፕሪሚየም በሪፎርሙ ምክንያት አሁን በአብዛኛው በአማካይ ከአስራ አምስት በታች መሆኑ በአስራ አንድ ወር ውስጥ እኛ እንደ በጎ ነው የምናየው ነገር ግን ይሄ ከአስር ፐርሰንት በታች ቢሆን መልካም ነው ያንን ለማድረግ በሂደት የምንሰራቸው ስራዎች አሉ ግኝቱ እየጨመረ ዲማንድ እና ሰፕላዩ እየተቃረበ ሲሄድ የሚስተካከል ነው የሚለውን ምትሯን ለመጨመር ያህል ነው። ብሔራዊ ባንክ በመጪው መስከረም ወር የብድር ጣሪያን እንደሚያስተካክል በዓመታዊ ሪፖርቱ ተናግሯል። ባንኩ ኢትዮጵያ ከሁለትዮሽ አበዳሪዎች ጋር ባደረገችው ስምምነት የስምንት ነጥብ አምስት ቢሊዮን ዶላር ብድር ለረጅም ጊዜ እንዲሸጋሸግ ማድረግ መቻሏን ተናግሮ በመጪው ወር ከዓለም አቀፉ የገንዘብ ተቋምና ከዓለም ባንክ ሰባት መቶ ሀምሳ ሚሊዮን ዶላር አገኛለሁ ብሏል። ተጨማሪ አንድ ቢሊዮን ዶላርም በበጀት ዓመቱ ባንኩ እንደሚጠብቅ አስረድተዋል።